ሰላም እና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት ልዩ የዩትዩብ ቻናላችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩትዩብ ቻናላችን በምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ደግሞ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬው ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁን እንድትቆዩ ነው በአክብሮት የሚጋብዘው። ሪያል ማድሪድ የባርሴሎናን ኢላማ ማስፈረም ያስባል። ሪያል ማድሪድ በዚህ ውድድር ዘመን በስፔን ያለው ከባድ ጊዜን ለማስረሳት ወስነዋል። በኮኮብ የታጀበው የፊት መስመራቸውንም አስደናቂ ቢሆንም ሎስ ብላንኮቹ ግን በኋላ መስመር ላይ ተጎድተዋል። እንደ ሜንዲ፣ ዳኒ ካርቫሃል፣ አይደር ሚሊታውና ዳቪድ አላባ ያሉ ተጫዋቾች በጉዳት ምክንያት ቡድኑን ማገልገል እየቻሉ አልነበረም። ተጨማሪ የጉዳት ጉዳዮች የካርሎ አንቸሎቲ ቡድን ላይ እንቅፋት ፈጥረዋል። በቅርብ ወራት ውስጥ ሎስ ብላንኮቹ ከአርሰናል ዊሊያም ሰሊባ፣ ከቦርነመዙ ዴን ሆችሰን እና ከዡሪየን ሃቶ ከአያክስ ጋርም እንዲሁ ካስቴሎ ሉኬባ ከአረብ ለብዚ ስማቸው ተገናኝቶ ነበር። ባለፈው ክረምት የሌኒ ዮሮ ዝውውር ባለመጨረሳቸው በክለብ ውስጥም ለዓመታት የሚሆነውን ወጣት ተከላካይ ማምጣት ዋና ኢላማቸው ነው። ምንም እንኳን በዚህ ክረምት የመሃል ተከላካይ ስለማስፈረም አሁንም ጥርጣሬዎች ያሉ ዋና እቅዳቸው በ2026 ተከላካይ ለማዘዋወር ነበር። ምርጫቸው ዊሊያም ሳሊባ ነበር፣ ነገር ግን በዚህ ክረምት የሚስማማው ተጫዋች ጆናታን ታህ ሊሆን እንደሚችል ነው እየተገለጸ የሚገኘው በውድድር ዘመኑ መጨረሻ ኮንትራቱ የሚያልቅና ከክለቡ ጋር ያለው ውልም ላለመታደስ በወሰነ ነጻ ተጫዋችም ሆኖ ይገኛል። መረጃው ሪያል ማድሪድ መጀመሪያ ላይ ጆናታን ታህን ከበርካታ ወራት በፊት እንደማይፈልጉት ቢነገርም ነገር ግን አሁን ላይ እንደገና አማራጭ ሆኗል። በእርግጥም ይህ የጆናታን ታህ ወደ ባርሴሎና መዘዋወርን በመተው ላይ መሆኑን ከሚገልጹ ዘገባዎች ጋርም ይዛመዳል። ጀርመናዊው ኢንተርናሽናል ከብሉ ግራናዎቹ ጋር ተስማምቶ ነበር። በዚህ ሳምንት ግን ለወኪሉ ፒኒ ዛሃቪ በዚህ ጊዜ የደሞዝ ገደባቸው ጆናታን ታህ እንዲያስፈርሙ እንደሚፈቅድላቸውም አሳውቀዋል። አሁን ላይ ሌሎች አማራጮችን እየገመገመ ነው። ባርሴሎና ጆናታን ታህን ወደ ሌላ ቦታ ከመሄዱ በፊት እስከ ግንቦት ወር ድረስም መፍትሄ ለማግኘት ይሞክራሉ። ነገር ግን ሪያል ማድሪድ ጀርመናዊውን በነፃ ለማግኘትም ጥሩ ቦታ ላይ ይገኛሉ ተብሎ ነው የሚጠበቀው። ፔፕ ጓርዲዮላ በማንቸስተር ሲቲ የሚፈለገው የሪያል ማድሪድ በጣም አስፈላጊ ተጫዋች ሪያል ማድሪድ በማንቸስተር ሲቲ ከፍተኛ ፍላጎት የተነሳ ድንቁን ተጫዋቹንም ሊያጣ ይችላል። ፌዴሪኮ ቫልቬርዴ በሪያል ማድሪድ ቡድን ውስጥም ራሱን እንደ አስፈላጊ ሰው አድርጎ አቋቁሟል። ለብዙ ጊዜ ብቃቱ ከስፔን ውጪ ትኩረት አልተሰጠውም ነበር። በእንግሊዝ ማንቸስተር ሲቲ ከነጮቹ ቡድን ምሰሶዎችም አንዱ በሆነው የዩራጓ አማካይ ላይም አይናቸውን ጥለዋል። ሁለገብ ባህሪው በመሃል ሜዳም ሆነ በቀኝ ተከላካይነት ጥሩ እንቅስቃሴ ማድረግ መቻሉን የፔፕ ጓርዲዮላን ፍላጎትም ከፍ አድርጎታል። ወደ ኢቲሃድ መምጣትም በአዎንታዊ መልኩ ይመለከቱታል። ፔፕ ጓርዲዮላ በክረምቱ ፌዴሪኮ ቫልቬርዴን ይፈልጋል። የካታላኑ አሰልጣኝ ፌዴሪኮ ቫልቬርዴ በአካላዊ ብቃቱና በታክቲካዊ ብልህነቱ ከአጫወታቸው ጋር ሙሉ በሙሉ እንደሚስማማም ነው የሚያምኑት። ሲቲ ዩራጓዊው በሚቀጥለው የውድድር ዘመን በሁሉም ውድድሮች ለመወዳደር ከፍተኛ ዋጋ ያለው ሀብት ሊሆን እንደሚችልም እርግጠኛ ናቸው። በሜዳ ላይ ያለው ሁለገብነትና ቁርጠኝነት ልዩ ነገር እንዲሰጠውም አድርጎታል። ይህም በአውሮፓ ገበያ ውስጥም በጣም ከሚመኙት ኢላማዎችም አንዱ እንዲሆን አድርጎታል። ሆኖም በማድሪድ ውስጥ የፌዴሪኮ ቫልቬርዴ መልቀቅ መነሳት ግምት ውስጥ አይገባም። ፌዴሪኮ ቫልቬርዴ በክለቡ ከማይነኩ ተጫዋቾችም አንዱ ይመስላል። በሜዳ ላይ ያለው ትጋት፣ ተሰጥኦ እና ደግሞ ቀጣይነት ያለው እድገትም ለማድሪድ ትልቅ ነገር የሚሰጥ ሲሆን ሪያል ማድሪድ በመሀል ሜዳ ዝርዝር ውስጥም ዩራጓዊውን ሁሌም ላይ እንግዲህ ከላይ የሚያስቀምጡት ይሆናል ተብሎ ነው የሚጠበቀው። ጋርዲዮላና ማንቸስተር ሲቲ እሱን ለማስፈረም ፍቃደኞች ሲሆኑ ወደ ግዢው መቅረብ የሚቻለው ክለቡንም ሆነ ተጫዋቹን የሚስብ ጠንከር ያለ ጥያቄ በማቅረብ ብቻ እንደሆነ በመረዳታቸው በክረምቱ ትልቅ ዋጋ ለማቅረብም እየተዘጋጁ እንደሆነ መረጃዎች ያሳያሉ። የብራይተን ወገብ ጠባቂ የማንቸስተር ኢላማ መሆኑን ቀጥሏል። ማንቸስተር ዩናይትዶች የ22 ዓመቱን የፕሪምየር ሊግ ኮከብ ተጫዋች ለአንድሬ ኦናና ምትክ ለማስፈረምም ጠይቋል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የብራይተኑን ግብ ጠባቂ ባርት ቨርብሩገንን የማስፈረም እድል እንዳለፈው እንዲጠይቁ ተዘግቧል። ሩበን አሞሪም የአንድሬ ኦናናን መልቀቅ የሚፈልግ ሲሆን የብራይተኑ ግብ ጠባቂ እንዲመጣም ፈቃደኛ እንደሆነም ነው ለጋዜጣ ዴሎ ስፖርት የዘገበውም ማንቸስተር ዩናይትዶች ካሜሮናዊውን ኢንተርናሽናል ባሳየው ብቃት እጅጉን ደስተኛ አይደሉም። ኦናና በዚህ ውድድር አመት አርባ ሁለት ጨዋታዎችን አድርጎ አስር ጊዜ ብቻ ግቡን ሳያስደፍርም ወጥቷል። ማንቸስተር ዩናይትድ የኤሲ ሚላኑን ማይግናንንም እንዲሁ እየተመለከቱት እንደሆነ ይታመናል። ነገር ግን የሚላኑ ግብ ጠባቂ ብዙ ፈላጊዎች ስላሉት ዝውውሩ ከባድ ሊሆን እንደሚችል ነው የሚታመነው። ቨርብሩገን ዘግይቶ በፕሪምየር ሊጉ አስደናቂ ብቃትን ያሳየ ሲሆን በተለይም የዘመኑን የግብ ጠባቂ ችሎታ የሚያሟላ ነው። የኔዘርላንድ አቢብ ኢንተርናሽናል ኳስን ከኋላ መስርቶ በመጫወት ምቾት አለው። ይህ ባህሪው ደግሞ በአሁኑ ጊዜ አብዛኞቹ አሰልጣኞች እንዲፈለግም ያደርገዋል። ዘገባው አክሎም ዩናይትድ የመጀመሪያ እንግዲህ ግንኙነት ቢያደርጉም ቨርብሮገንን ለማዘዋወር ቀላል አይሆንም። እስከ 2028 በብራይተን ያለው ኮንትራት ዝውውሩን ከባድ ያደርገዋል። በ2023 ክለቡን የተቀላቀለው በ20 ሚሊዮን ዩሮ ሲሆን ብራይተኖች በዚህ ዓመትም ለመልቀቅ ቢያንስ ከገዙበት ሁለት እጥፍም ገንዘብ እንደሚጠይቁ ነው የሚታመነው። እስካሁን ድረስ ሆላንዳዊው 60 ጨዋታዎችን ለእንግሊዙ ቡድን በሊጉ አድርጓል። 15 ክሊንሽቶችንም አስመዝግቧል። ለሀገሩ ኔዘርላንድም ግልጋሎት በመስጠት ላይ ይገኛል። ይህንንም ተከትሎ ዩናይትዶች አንድሬ ኦናናን በትሎ በመሸኘት ከኦናና በሚገኘው ሽያጭም አዲስ ግብ ጠባቂ ለማስፈረም ይሞክራሉ። ማንቸስተር ዩናይትዶች በዘንድሮው የውድድር ዘመን በሊጉ 13ኛ ደረጃ ላይ ተቀምጦ በፕሪሚየር ሊጉ እየታገለ የመሆኑ ዋና ተጠያቂም አንድሬ ኦናና እንደሆነ ይነገራል። ጀርመናዊው ኮከብ በባየር ሚኒክ ሊቆይ ነው። ሌሮይ ሳኔ ከባየር ሚኒክ ጋር አዲስ ኮንትራት ለመፈራረም ተቃርቧል። ሊቨርፑልና አርሰናል ሊመለከቱት ቢቆዩም ክሪስቲያን ፉልክ እንደተናገረው ተጫዋቹ በባየር ሚኒክ ኮንትራክቱን ለማራዘምም ተቃርቧል። ጀርመናዊ ኢንተርናሽናል በዚህ ክረምት ነፃ ወኪል ለመሆንም ተቃርቦ ነበር። አሁን ላይ ግን በአሊያን ዛሬና ያለው ቆይታ ሊያራዝም እየተዘጋጀ ይመስላል። ክሪስቲያን ፎልክ በባየርን ኢንሳይደር አምድ ላይ እንደገለጸው ከሆነ ነገሮች ከሊቨርፑል ወይም ከአርሰናል ጋር ያን ያክል ተጨባጭነት ያላቸው አይመስሉም። ሌሮይ ሳኔ በከፍተኛ ደረጃ በባየር ሚኒክ ጥሩ ጊዜን አሳልፏል። ምንም እንኳን አሁን ላይ በከፍተኛ ደረጃ ብቃቱ ላይ ባይሆነም የባየር ሚኒክ ቡድን ቁልፍ አባልም ሆኖ ቆይቷል። ደጋፊዎቹ በእርግጠኝነት የወደፊት ሕይወቱንም ለክለቡ ለመስጠትም መዘጋጀቱን ሲሰሙ ይደሰታሉን የተባለው ሊሮይ ሳኔ አሁን ወደ ሊቨርፑል እና አርሰናል የሚሄዱ ነገር አብቅቶለታል። የሳኔን ሁኔታ ክሪስቲያን ፉልክ ሲናገር ድርድር በመካሄድ ላይ ነው። ባየር ሚኒክ እርግጥ ሊሮይ ሳኔን ከዚህ በፊት የሚያገኘው ያክል መክፈል አይፈልግም። በአሁኑ ጊዜ ግን በዓመት 15 ሚሊዮን ዩሮ እና 5 ሚሊዮን ዩሮ በቦነስም እያገኘ ነው። ከባየር ሚኒክ ጋር አዲስ ኮንትራት ከፈረመ ብዙ ጥቅምም ያገኛል ተብሎ ነው የሚጠበቀው። ክለቡና የሳኔ ወኪል እስከ 2028 ድረስም የሶስት ዓመታት ኮንትራት ለመፈረምም እየተደራደሩ ነው። ሳኔ ደሞዙን በመቀነስ በባየር ሚኒክ በዓመት 9 ሚሊዮን ዩሮ ና 6 ሚሊዮን ዩሮ በቦነስ መልክም ያገኛል። ይህ ለባየር ሚኒክ በጣም አስደሳች ነው፣ ምክንያቱም በዚህ ጊዜ ሳኔ በገንዘብ ላይ እያተኮረ አይደለም። ሳኔ በባየር ሚኒክ ውስጥ ካሉት ጓደኞቹ አንዱ ከሆነው ጄማል ሙሴላ ጋር መጫወትን ይወዳል። ስለዚህም በትንሽ ገንዘብ ከክለቡ ጋር ውል መፈረም ይችላል። በአርሰናልና በሊቨርፑል ዙሪያ ወሬዎች ነበሩ፣ አይናቸውን በእሱ ላይ አድርገው ነበር። ነገር ግን ያን ያክል ተጨባጭ አልሆነም። ስለዚህም በአሁኑ ሰዓት የወደፊት ሕይወቱ በባየር ሚኒክ ይመስለኛል። ሳኔ እንግዲህ ምናልባትም በአርሰናል ወይም በሊቨርፑል መደበኛ ጀመሪ ላይሆን ይችላል። ነገር ግን አንዳቸው ጋር ቢሄድ ጠቃሚ የቡድን ተጫዋች ሊሆን እንደሚችል ግን ይገመታል። የ29 ዓመቱ ተጫዋች እስካሁን 125 ግቦችን በእግር ኳስ ሕይወቱ ማስቆጠር የቻለ ተጫዋች ነው። ናፖሊ ትኩረታቸውን በሰሜን ለንደን ክለብ ተከላካዮች ላይ አድርገዋል። ናፖሊ በዚህ ክረምት የተከላካይ ክፍሉን ለማጠናከር እየፈለጉ ነው። ናፖሊዎች በክረምቱ በቶተንሃሙ ተከላካይ ራዱ ድራጉሲን ጉዳት ምክንያት ወደ አርሰናል ጃኮቭ ክቬር ሊዞሩ እንደሚችሉ ተሰምተዋል። ነገር ግን ዋና ምርጫቸው ራዱ ድራጉሲን ነው። ሁኔታው በቅርብ የተረዱት ምንጮችም ናፖሊ ውስብስብ የአካል ብቃት ሁኔታ እንዳለው ሆኖ ድራጉሲን እንደ ኢላማ መቆጠሩ እንደቀጠለ ነው ለከቼንዶ ሳይድ ማሳውቀዋል። ነገር ግን የተጫዋቹ ጉዳት ሁኔታም ወደ ሌሎች ተጫዋቾችም እንዲመለከቱ እንደሚያደርግ መረጃው አያይዞ ዘግቧል። አሁን ላይ የሴሪኤ ግዙፍ ቡድን ሌሎች አማራጮችን የሚመለከት ይመስላል። በአርሰናሉ ተከላካይ ጃኮቭ ክቬር ላይ ተጨባጭ ፍላጎት አለው። የፖላንድ ኢንተርናሽናል በጥር ወር መጀመሪያ ላይ ከናፖል የቀረበለትን ጥያቄ ነበር፣ ምንም እንኳን አርሰናሎች በዚያ ጊዜ ለመሸጥ ፈቃደኛ ባይሆኑም። ምንም እንኳን እሱ በሚኬል አርቴታ ስር ራሱን እንደ አንደኛ ምርጫ አድርጎ መመስረት ባይችልም እንኳን ጃኮቭ ክቬር ለ ለአርሰናል ጠቃሚ የቡድን ተጫዋች ነው። ጃከፍ ክቨር የናፖሊ የዝውውር ኢላማ ሆኖ ቀጥሏል። ነገር ግን ሯዶ ድራጉሲንንም እየተመለከቱ ሊቆዩ ይችላሉ። ጃከፍ ክቨር ወደ ኤምሬትስ ስቴዲየም ከማምራቱ በፊት በስፔዚያ ድንቅ ብቃት በማሳየቱ በጣሊያን እግር ኳስ ውስጥም ጥሩ ትዝታ አለው። የ25 ዓመቱ ወጣት ናፖሊን የሚስብ መግለጫ አለው፣ ነገር ግን አብዛኞቹ የአርሰናል ደጋፊዎች እሱ እንደሚቆይ ተስፋ ያደርጋሉ። ጋብርኤል ማጋሌሽን በጉዳት ከሜዳ ውጭ በነበረባቸው ጨዋታዎችም አርቴታ ከጃኮቭ ክቬር በሱ ቦታ እያጫወተው ነው። ድራጉሲንም በሲሪኤ ታሪክ ያለው ሌላኛው ተጫዋች ነው። ስለዚህም ናፖሊ ወደ ሙሉ ብቃቱ ከተመለሰ በኋላ ለሮማኒያ ቢቢ ኢንተርናሽናል መንቀሳቀሱ ጥሩ ሊሆንም ይችላል ተብሏል። ቶትናሞች ራዱ ድራጉሲንን በሰሜን ለንደን ቆይተው በጣም ጥሩ ደረጃ ላይ ስላልደረሰ ድራጉሲንን ለመሸጥ ክፍት ሊሆኑ ይችላሉ ብሎ ያስባል። ስፓርስ በቅርብ ጊዜ ውስጥም አስደናቂ መሻሻል ካላሳየ እንደ ክሪስቲያን ሮሜሮና ሚኪ ቫን ደቬን ያሉትን ተጫዋቾች ከያራዱ ድራጉሲን በፊት መጠቀማቸው እንግዲህ ሊቀጥሉ ይችላሉ ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ የቀድሞ ተጫዋች ለሩበን አሞሪም አስገራሚ የዝውውር ምክርን ሰጥቷል። የማንቸስተር ዩናይትዱ የቀድሞ እስ እንግዲህ ኮከብ ያፕ ስታም በዚህ የክረምት የተጫዋቾች የዝውውር መስኮት የቀደሞ ክለቡ ከራስመስ ሆይላንድ ጋር እንዳይለያይ በሚያስገርም ሁኔታ አሳስበዋል። ዩናይትዶች ከራስመስ ሆይላንድ መጥፎ ጊዜያት በኋላ ከብዙ አጥቂዎች ጋር በቅርብ ጊዜያቶች ውስጥ ተገናኝተዋል። ባለፈው ክረምት የመጣው ጆሹዋ ዚርክዜ ሙሉ በሙሉ አሳማኝ አልሆነም። ማንቸስተር ዩናይትድ በዚህ ክረምት ለቪክተር ኦሰሜን ቪክተር ዮከርሽና ሊያም ዴላፕ ዝውውርም ሲንቀሳቀስ የምናይ ይመስላል። ይበ እንዲህ እንዳለ ራስመስ ሆይለንድ ከዩናይትድ ሊወጣ ምንም እንኳን ያፕስታም ሩበን አሞሪም አዲስ ተጫዋቾችን ከማምጣት ይልቅ ከእሱ ጋር እንግዲህ መጠበቅ እንዳለበት ነው የተናገረው። ሆላንዳዊው ከፍሪ ቤትስ ጋር ባደረገው ቆይታ ሲናገር በኦልትራፎርድ ግቦችን ለማስቆጠር እየታገረ ያለው የሆይለንድ ጥፋት እንዳልሆነም አወዛጋቢውን አመለካከቱን ገልጿል። ይልቁንም የቀድሞ የዩናይትድ ተከላካይ ራስመስ ሆይላንድ ከቡድን አጋሮች የበለጠ ድጋፍና የተሻለ ጥራት እንዲያገኝም ጠይቋል። ያፕ ስታም ሲናገር በራስመስ ሆይላንድ ላይ እምነት አለኝ፣ ከሱ ጋር ይቆዩላለሁ። ሌላ ተጫዋች ከማምጣት ይልቅ እሱን ቢያቆዩት እሱ ጥሩ እንደሚሆን ተስፋ እናደርጋለን። እንደ አጥቂ ሁሉም ሰው አገልግሎት እንደሚያስፈልገው ያውቃል። የጎል እድሎች ያስፈልጉታል። በ433 ስርዓት በቴን ሃግ ስር እንኳን ጥሩ ሰርቪስ አላገኘም። በሩበን አሞሪም ሲስተም አጨዋወት ምክንያት በቄ ኳሶችን ለሆይለንድ እንደ ሲሰጡም ያየን አይደለም። በዘጠኝ ቁጥር ዙሪያ ያሉት ተጫዋቾች እነዚያ እድሎችን መፍጠር አለባቸው። በዚህ ላይ ደግሞ የበለጠ ትኩረት ማድረግ ከቻሉና ና ቡድኑ እንግዲህ እሱን ለመደገፍ ብዙ ጥራትን ማምጣት ከቻለም ራስመስ ሆይለንድ ስኬታማ ይሆናል ብዬ አስባለሁ። የዴንማርክ ኢንተርናሽናል ብቃቱን አሻሽሎ እስከ አመቱ መጨረሻ ጎሎችን ማስቆጠር ከቻለ ምናልባትም የዩናይትድ ስራውን ለማዳን እድሉ አለው። አሁን በጊዜ እንግዲህ እያለቀበት እንደሆነ ምንም ጥርጥር የለውም። ፋብሪሲዮ ሮማኖ ቀድሞውኑ ከሴሪ ክለቦች ጋር በመገናኘት ላይ እንደሆነ ጭምር ነው ዘገባዎችን እያሰፈረም የሚገኘው። የዌስትሃም ዩናይትዱ ኮከብ ወደ ቀድሞው ክለቡ ሊመለስ ነው። የዌስትሃም ዩናይትዱ አማካይ ጊዶ ሮድሪጌስ በክረምት የዝውር መስኮት ለመውጣት እያሰበ ነው። አርጀንቲናዊው እንግዲህ ዌስት ሃም ዩናይትድን የተቀላቀለው ባለፈው ክረምት ቢሆንም በለንደን ስቴዲየም ባደረገው ተስፋ አስቆራጭ የውድድር ዘመን በኋላ የወደፊት ሕይወቱ በእንግሊዝ ጥርጣሬ ውስጥ የወደቀ ይመስላል። እንደ ዘገባው ከሆነ ሮድሪጌስ አሁን ላይ ቀድሞ ክለቡ ሪቨር ፕሌት ሊመለስ ተዘጋጅቷል። የደቡብ አሜሪካው ግዙፍ ቡድን የ30 አመቱን ተጫዋች በክረምቱ ለሚደረጉ የፊፋ የዓለም ክለቦች ዋንጫ ውድድር ላይ ለመሳተፍን ፍላጎት እንዳላቸው የተሰማ ስለሆነ ስምምነቱ ከተጠበቀው ጊዜ ቀደም ብሎ ሊጠናቀቅ እንደሚችል ነው የሚታመነው። ውድድሩ ከመጀመሩ ጥቂት ቀናት ቀደም ብሎ ተጨማሪ የዝውውር መስኮቶች ይኖራሉ፣ ና ዌስትሀም ናይትድ ጊዶ ሮድሪጌስን ከተጠበቀው ጊዜ ቀደም ብሎ የመሸጥ እድል ሊሰጠብ ይችላል። ጊዶ ሮድሪጌስ በእርግጠኝነት ዌስትሃምን ይለቃል። የተጫዋች በአብዛኛው የእግር ኳስ ትልቅ ተጫዋችነቱን አሳይቶ ነበር። ነገር ግን የእንግሊዝ እግር ኳስ ግን ለሱ አልሆነለትም። አሁን ላይ ዌስት ሃም ዩናይትድ በተቻለ ፍጥነት እሱን ለመሸጥ ምክንያታዊ ነው። ስለዚህም የሪቨር ፕሌት ፍላጎት መቀበላቸው አይቀሬ ነው። ሮድሪጌስ ስራውን የጀመረበት በሪቨር ፕሌት ከዛም በኋላ በላሊጋ ከሪያል ቤቲስ ጋር ስሙን ከፍ አድርጎ አስጠርቷል። ሮድሪጌስ በኳታር የ2022 የዓለም ዋንጫ አሸናፊ ቡድን አካል የነበረ ሲሆን እስካሁን ለአርጀንቲና 30 ጨዋታዎችንም ማድረግ ችሏል። ሆኖም ግን ዌስትሃም ዩናይትድ ያለ ሮድሪጌስ ቡድኑን እንደገና መገንባትና በሚቀጥለው የውድድር ዘመን አዲስ ጅምርንም ማድረግ ይኖርበታል። ይህ ዝውውር የዌስትሃም ደጋፊዎችን በጣም ረጅም ጊዜ ተጫዋቹን ከሚጠብቁት በፊት ሊጠናቀቅ የሚችል ስምምነት ነው። ተጫዋቹ ወደ አርጀንቲና ለመመለስም ከምንጊዜውም በላይ ዝግጁ እንደሆነ ነው እየተነገረ ያለው። ዳቪድ ኦርነስቲን የማንቸስተር ዩናይትድ ኮከብን ጨምሮ ሁለት የቼልሲ የዝውውር ኢላማዎችን ተናግሯል። ዳቪድ ኦርናስቲን በዚህ ክረምት ሊጠበቁ የሚገባቸው ሁለት የቼልሲ የዝውውር ኢላማዎችን መረጃ የሰጠ ሲሆን ቼልሲ በክረምቱ የክንፍ ተጫዋች ፈራሚ ይፈልጋሉ። በዛም የአትሌቲክስ እንግዲህ የደጋፊው ጥያቄና የመልስ ዝግጅት ላይ ዳቪድ ኦርናስቲን ሲናገር ቼልሲ ከሁለቱ የማንቸስተር ዩናይትድ ኮከብ አሌሃንድሮ ጋርናቾና ከቦሩሲያ ዶርትመንዱ ጄሚ ባይኖይ ጊተንስ ጋር መገናኘቱን ተናግረዋል። ሰማያዊዎቹ አሁንም ለዚያ ቦታም እነዚህን ሁለት ተጫዋቾች ቅድሚያ እየሰጡ እንደሆነ መታየት አለበት ያለ ሲሆን ሁለቱም እንግዲህ ለተወሰነ ጊዜ በክለቡ ራዳር ላይም እንደነበሩ አረጋግጧል። ጋርናቾ በጥር ወር ከቼልሲ ጋር በጥብቅ የተገናኘ ነበር፣ ምንም እንኳን በመጨረሻም ዝውውሩ አልተሳካም ነበር። የምዕራብ ለንደኑ ግዙፍ ክለብ የተጫዋቹን ሁኔታም ደጋግሞ መመልከቱን ቴሌግራፍ ዘግቧል። የአርጀንቲና ኢንተርናሽናል በዚህ ዓመት ጥሩን ብቃቱን አላሳየም። ስለዚህም ቸልሲም ስምምነቱን በድጋሚ መመልከትም ይኖርበታል። ቸልሲዎች ከእንደ ጄደን ሳንቾ፣ ፔድሮ ኔቶ ያሉ ተጫዋቾች ጥሩ ባለመሆናቸው የክምት ተጫዋቾች ላይ ማሻሻያ ማምጣት ይፈልጋሉ። ስለሆነም በጋርናቾና በጄሚ ባይኖ ባይኖ ምን ሊፈጠር እንደሚችል ወደፊት የሚታይ ቢሆንም ፈርዲናንድ የሩበን አሞሪም ያጫወት ዘይቤም ለጋርናቾ የማይሆን ስለሚመስል ስለዚህ ምናልባትም ወደ ቼልሲ ሊያመራ ይችላል የሚለው ጉዳይ ሊሳካ እንደሚችል ገልጿል። ጄሚ ባይኖ ጌቴንስ በበኩሉ በዚህ ከምት ዶርትሙንድን ይለቃል ተብሎ ይጠበቃል ስካይ ጀርመኒ እንዳለው ከሆነ፣ ስለዚህም ቼልሲ እሱን ማሰሱ ተገቢ ነው ተብሎ ይታሰባል። ወጣት እንግሊዛዊ ባለተሰጦ ምናልባትም ዩናይትድ ጋርናቸውን ለተፎካካሪ ክለቦች መሸጥ ስለማይፈልግ ጄሚ ባይኖ ጌቴንስን ከጋርናቸው የበለጠ አወንታዊ ሊሆን ይችላል። ያም ሆኖ ግን ዩናይትድ እና ቼልሲ በቅርብ ዓመታት ውስጥም ጥቂት እንግዲህ ዝውውሮችን እርስ በርስም ተሻሽጠዋል። እንደ ጄደን ሳንቾና ሜሰን ማውንት ያሉ ደግሞ ትልልቅ ዝውውሮችም ባለፉት ሁለት የዝውውር መስኮቶችን በሁለቱ ክለቦች መካከል ተደርገው ነበር ሲል ነው ዘገባው ላይ ያሰፈረው። ኒውካስል ዩናይትድ ከኮንትራት ነጻ የሚሆነውን አጥቂ ለማስፈረም በድጋሚ እንቅስቃሴ ጀምሯል። ኒውካስል ዩናይትድ በክረምት የዝውውር መስኮት ትልቅ ስራ ይጠብቃቸዋል። በሴንት ጀምስ ፓርክ ከሚጠበቁት ዝውውሮች አንደኛው አዲስ አጥቂ ማምጣት ነው። ነገር ግን ይህ በአርሰናልና በሊቨርፑል ከሚፈለገው የክለቡ ዋና አጥቂ አሌክዛንደር ኢሳክ ምትክ አይደለም። አጥቂ ሊያመጡ ያሰቡትም ካሎም ዊልሰን ኮንትራቱ በውድድር ዓመቱ መጨረሻ ላይ ስለሚጠናቀቅ ኒውካስልን ሊለቅ ነው። የእንግሊዙ ኢንተርናሽናል በኒውካስል 49 ጊዜ ግብ ያስቆጠረ ሲሆን የአምስት ዓመት ቆይታውን በተሳካ ሁኔታ ላይ አሳልፈዋል። ነገር ግን ባለፉት 24 ወራቶች ውስጥ ያጋጠሙት ዋና ዋና የጉዳት ችግሮች አስፈላጊነቱን ቀንሰውታል። እናም በክረምቱ ኒውካስልን የሚለቅበት ጊዜም ይሆናል ተብሎ ነው የሚጠበቀው። የዊልሰን መልቀቅ ምናልባትም ኒውካስል ዩናይትድ አዲስ አጥቂ እንዲያመጣ የሚያደርገባል ማለት ነው። ለአሌክዛንደር ኢሳክ ተጠባባቂ አጥቂ ማምጣት የግድ ነው። ሌላኛው ወጣት አጥቂ ዊሊያም አሱላ በኤዲ ሃው ገናም እንግዲህ አልታመነም። እናም ከቀዳሚ ኢላማቸው አንዱ በፕሪምየር ሊግ ውስጥም የሚጫወት ተጫዋች መሆኑ ተዘግቧል። ኒውካስል ዩናይትድ ዶሚኒክ ካልቨር ሎዌንን የካሎም ዊልሰን ምትክ እንዲሆን ሚፈልጋሉ። ፉትቦል ኢንሳይደር እንደዘገበው ዶሚኒክ ካልቨር ሎዌን ኒውካስል ዩናይትድ በዚህ ክረምት ዊልሰንን መተካትም ከሀሳባቸው ሁለት ከፍተኛ ኢላማዎች አንዱ ነው ብሎታል። የካራባው ዋንጫ አሸናፊዎች በሰኔ ወር የዝውውር መስኮት ከመከፈቱ በፊትም ፍላጎታቸውን ግልጽ ለማድረግ ከ28 ዓመቱ ተወካዮች ጋርም ግንኙነቶችን ፈጥረዋል ልክ እንደ ዊልሰን ሁሉ ዶሚኒክ ካልቨር ልዌንም በውድድር ዓመቱ መጨረሻ ኮንትራቱ የሚያልቅ ሲሆን ከኤቨርተን ኮንትራት ለማራዘምም የቀረበለት ጥያቄ ምንም ውድቅ አድርጎታል። ከቅርብ ዓመታት ወዲህ በፋይናንሻል ፌርፕሌ ጉዳዮች ላይ ጥሩ ስም የሌለው ኒውካስል ዩናይትድ አጥቂውን በነፃ ወኪል ማስፈረሙም ተመራጭ ነው። ዶሚኒክ ካልቨር ልዌን ለአሌክዛንደር ኢሳክ ጥሩ መጠባበቂያ አማራጭም ሊሆን ይችላል። ነገር ግን ኒውካስል ዩናይትድ ደጋፊዎች እንግዲህ ስለ ጉዳቱ ሪከርድም ሊያሳስባቸው ይችላል ከቅርብ ዓመታት ውስጥም ካለም ዊልሰን ላይ የደረሰበት አይነት የጉዳት ቁጥርም ዶሚኒክ ካልቨር ልዊል ላይም ይታያል የሚል መረጃ ነው እየወጣ የሚገኘው። የእንግሊዙ ኢንተርናሽናል በክረምቱ ከወልቨስ ጋር ሊለያይ ነው። ወልቨስ በዚህ ሲዝን ከፕሪምየር ሊግ የሚወርዱ አይመስሉም። ከወራት በፊት የነበሩት ስጋቶች አሁን ላይ በሞሊኒክስ የሉም። ነገር ግን ከ2025/26 ውርድር ዓመት በፊት በቪቶር ፔሬራ ቡድን ላይ ትልቅ ለውጦችን ያደርጋሉ። በተለይም ማቲያስ ኩኛ በክረምት ይለቃል ተብሎ ይጠበቃል። ኩኛህ ብቻ ሳይሆን ሪያን አይት ኑሪና ጃኦ ጎሜዝም ወደ ሌሎች የፕሪሚየር ሊግ ክለቦች ለመሄድ እየተዘጋጁ ነው። የክለቡ ዋና ተጫዋቾች ለቀው ከሄዱ በሞሊኒክስ ሙሉ በሙሉ እንደገና መገንባት ያስፈልጋል። ነገር ግን የወልቭስ አለቆች ይህ እንደማይሆን ተስፋ ያደርጋሉ። እናም በዚህ ደረጃ ኮከቦቻቸውን እንደማያጡም ያምናሉ። ይሁን እንጂ በክረምቱ ወጣት እንግዲህ በጣም አስፈላጊ የሆኑ ተጫዋቾች መልቀቃቸው እርግጥ ይመስላሉ ነገር ግን እንግሊዛዊው ግብ ጠባቂ ሳም ጆንስቶን በዚህ ክረምት እንግዲህ ወልቭስን ለመልቀቅ እየፈለገ ነው። ዘቴሌግራፍ እንደዘገበው ወልቭስ አዲስ ግብ ጠባቂ ለማስፈረም ቅድሚያ እየሰጡ ነው። ይህ የሆነበት ምክንያት ደግሞ ሳም ጆንሰን በውድድሩ አመቱ መጨረሻ መልቀቅ እንደሚፈልግ ከክለቡ ባለስልጣናት ግልጽ ስላደረገ ነው። ባለፈው ክረምት ከክሪስታል ፓላስ ከተዘዋወረ በኋላ ሆሴ ሳን አስቀምጦ የወልቭስ የመጀመሪያ ምርጫ ግብ ጠባቂ ሆን ያልቻለው ጆንስቶን እንግዲህ የጀማሪ መሆን ያስፈልገዋል። ይህ ደግሞ በሞሊኒክስ የሚሆን አይመስልም። በመሆኑም እንግዲህ ለክለቡ ባለስልጣናት የመልቀቅ ፍላጎቱን አሳውቋቸዋል። ሳም ጆን ስቶን እንግዲህ ለወልቭስ የአጭር ጊዜ ፊርማ እንደነበር በእርግጠኝነት መናገር ይቻላል። ይህ ግብ ጠባቂ ባለፈው ክረምት በ10 ሚሊዮን ፓውንድ ወጥቶበታል። ነገር ግን ግብ ጠባቂውም በአብዛኛው የውድድር ዘመን በተጠባባቂ ወንበር ላይም ለመቀመጥ ተገዷል። ወልቭሶች ባለፈው ነሐሴ የ ከፈሉትን ገንዘብ ለመመለስ ሊሞክሩ ይችላሉ። ይህም ወደ አዲስ ግብ ጠባቂ ፊርማ ለመሄድ በተቻለ መጠንም ይወስዳቸዋል። ነገር ግን ሳም ጆንስቶን በክረምት ከወልቨስ ይለቃል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ናይጄሪያዊውን አጥቂ ለማስፈረም ይፈልጋሉ። ማንቸስተር ዩናይትድ በዚህ ክረምት ወደ 51 ሚሊዮን ፓውንድ የሚያስወጣቸውን ተጫዋች ከሚፈልጉ ክለቦች ዝርዝር ውስጥም ገብተዋል። አታላንታ አዶሜላ ሜላ ሉክመንን ለመሸጥ የወሰኑ ስለሚመስል ተጠቃሚ ከሚሆኑት ክለቦች ማንቸስተር ዩናይትድ አንደኛው ሊሆን ይችላል። ናይጄሪያዊው ኢንተርናሽናል በሴሪኤ ቆይታው ለአታላንታ ድንቅ ነበረ። በዚህ የውድድር ዘመን በሁሉም ውድድሮች 18 ጎሎችንና ስድስት አሲስቶችን በማድረግ ጥሩ ጊዜ እያሳለፈ ነው። በጣም የሚታወሰውም ሉክመን ባለፈው የውድድር ዘመን በዩሮፓ ሊግ የፍጻሜ ጨዋታ ባየር ለቨርኩዘንን ሲያሸንፉ የሰራው ሃትሪክ ነው። አሁን ላይ አታላንታ የ27 ዓመቱን ተጫዋች ለመሸጥ ዝግጁ የሆኑ ይመስላሉ። የፕሪምየር ሊግ ክለቦች በ51 ሚሊዮን ፓውንድ ስለሚገኘው ተጫዋች በንቃት በመከታተል ላይ እንደሚገኙ ጠቁመዋል ሲል ካልቺዮ መርካቶ ዘግቧል። አዶሜላ ሉክመን ለማንቸስተር ናይትድ ጥራት ያለው ፈራሚ ይሆናል። ከቼንዶ ኦፍ ሳይድ ከጥቂት ቀናት በፊትም በተለያየ ሁኔታ እንደዘገበው አዶሜለ ሉክመን በዚህ ክረምት የማንቸስተር ዩናይትድ ኢላማ ዝርዝር ውስጥም እንዳለ ዘግቧል። ዩናይትዶች በጥር ወር ሁለቱንም ማርከስ ራሽፎርድንና አንቶኒን በውሰት ሰጥተዋል። ምናልባትም ወደ ኦልትራፎርድ ተመልሰው በሩበን አሞሪም እቅድ ውስጥ ራሳቸውን ለማሳየትም ብዙ እድል ያላቸው አይመስልም። አዶሜለ ሉክመን በእነዚህ ሁለት ተጫዋቾች ላይም ትልቅ ማሻሻያ የሚሆን ይመስላል። ስለዚህም ዩናይትድ ይህንን አስደሳች እድልን በአግባቡ ለመጠቀም የሚያስባሉ። ሀምሳ አንድ ሚሊዮን ፓውንድ በትክክል ርካሽ ባይሆንም አሁን ላይ ግቦችንና አሲስቶችን ለሚያመጣው ባለተሰጦ በጣም ምክንያታዊ ክፍያ ነው። አዶሜል ሉክመን በወጣትነቱ እንደ ፉለሃም ኤቨርተንና ሌስተር ሲቲ ባሉ ክለቦች ውስጥም በመጫወቱ ወደ እንግሊዝ እግር ኳስ መመለሱ ለተጫዋቹ እንግዳ አይሆንም። ከእንግሊዝ ከወጣ በኋላ አዶሜል ሉክመን በከፍተኛ ሁኔታ መሻሻሉ ግልጽ ነው። አሁን ወደ ፕሪምየር ሊግ ለመመለስም ዝግጁ መሆኑ በተደጋጋሚ ሲነ ሲያነሳ እንሰማለን። ቸልሲዎች በቶተንሃም በውሰት የሚገኘውን አጥቂ በክረምቱ ለማዞር እያሰቡ ነው። ቸልሲዎች በቶተንሃም ሆትስፐርስ ያለው የማቲያስ ቴልን ሁኔታ በቅርበት እየተከታተሉ ይገኛሉ። ማቲያስ ቴል ቶተንሃምን ከባየር ሚኒክ በውሰት የተቀላቀለው በጥር ወር ሲሆን የሰሜን ለንደኑ ክለብ የአጭር ጊዜ ውሰትና በ50 ሚሊዮን ፓውንድ ደግሞ የመግዛት አማራጭን በውል ውስጥ ማካተት ችሎ ነበር። ሰሜን ለንደን ከደረሰ በኋላ የ19 ዓመቱ አጥቂ በሁሉም ውድድሮች በ9 ጨዋታዎች ሁለት ግቦችን በማስቆጠር የጥራት ብልሽታዎችንም አሳይቷል። ይሁን እንጂ በቶትናም ሆትስፐርስ ያለው የረጅም ጊዜ የወደፊት እጣ ፈንታው እርግጠኛ አይደለም። በተለይም የክለቡ የአመራር ሁኔታ ላይ በማድረጉ መላመቶችን ምክንያት ተጫዋቹ የማይቆይበት እድሉ እየሰፋ ነው። በዚህ ክረምት ሊኖር የሚችል የአመራር ለውጥ የቶትናም ሆትስፐርስ የዝውውር እቅዶች ላይም ተጽዕኖ ሊያሳድር ይችላል። ይህም ተስፋ ሰጪ ማሳያዎች ቢኖሩም የማቲያስ ቴል የወደፊት የክለቡን ቆይታ ጥርጣሬ ውስጥ ይከታል። ስለሆነም ቸልሲ በቶትናም የማቲያስ ቴልን ሁኔታ በቅርበትም ይከታተላል። ቸልሲዎች በጥር ዝውውር መስኮት የአጥቂ ማጠናከሪያዎችን ሲፈልጉ ከቴል ጋርም ግንኙነት ነበራቸው። እርምጃውንም እውን መሆን ባይችልም ፍላጎታቸው ግን ጠንካራ ሆኖ ቆይቷል። ጊቭ ሚ ስፖርት እንደዘገበው ቶትናሞት ስፐርስ እሱን ለማስፈረም ካልፈለጉም በክረምቱ የማቲያስ ቴል ዝውውርን ለመጨረስም ቸልሲዎች ይፈልጋሉ። ኤንዞ ማሬስካ ብዙ የማጥቃት አማራጮች ያሉት ነገር ግን ክለቡ አሁንም በዚህ ክረምት አጥቂ ክፍሉን እንደሚያሻሽልም ይጠበቃል። ማቲያስ ቴል በእርግጠኝነት የኤንዞ ማሬስካን ፍላጎትም ያሟላል። በ2022 ከሬንስ በአየርንን ከተቀላቀለ በኋላ የክለቡና የቡንደስ ሊጋ ትንሹ ግባ ግቢ በመሆንም በፍጥነት በቡርን ውስጥም መወደድ ችሏል። ዘንድሮ ሁለት የቡንደስ ሊጋ ጨዋታዎችን ጀመሩን ያደረገው ተጫዋች በቪንሴን ኮምፓኒ ስር መደበኛ ደቂቃዎችን በማጣቱ መደበኛ የጨዋታ ጊዜን ፍለጋ ወደ ሰሜን ለንደንም አቅንተዋል። ፈረንሳዊው የፊት አጥቂ እስከ 2029 ድረስም በባየር ሚኒክ ኮንትራት ያለው ሲሆን ማንኛውንም ዝውውር ትልቅ ድርድርን ያካትታል። ሆኖም ግን ቶትንሃም ምርጫቸውን ላለማድረግም ከወሰኑ ቼልሲ ማቲያስ ቴልን ወደ ስታንፈርድ ብሪጅ ለማምጣትም ቀዳሚ ክለብ ሊሆን እንደሚችል ይታመናል። ታማኙ ጋዜጠኛ የክንፍ አጥቂውን ሊቨርፑልን እየተከታተለ ነው ብለዋል። ሊቨርፑል የወደፊት እቅዳቸው ላይ መስራት ጀምረዋል። የፕሪሚየር ሊግ መሪዎች ሙሐመድ ሳላህን አዲሱ ሊያስፈርሙ ሲሆን፣ ቨርጂል ቫንዳይክ የወደፊት ህይወቱንም በአንፊልድ ለማቆየት ዝግጁ የሆነው ቀጣዩ ተጫዋች ይሆናል። ቀያዮቹ በዘንድሮው የውድድር ዘመን የፕሪሚየር ሊግ ዋንጫን ለማንሳት ቅርብ የሆኑ ሲሆኑ ለቀጣዩ የውድድር ዘመንም እቅድ አውጥተዋል። የኢንተር ሚላኑ አማካይ ኒኮሎ ባሬላ በዚህ ክረምትም የመሃል ሜዳቸውን ለማጠናከር ኢላማ እየተደረገ ነው። አርኔ ስሎት የማጥቃት አማራጮቹ ላይ ጥልቀት ለመጨመርና የልዊስ ዲያዝ በክለቡ የወደፊት እጣ ፈንታ ላይም ባለው እርግጠኛ ለመሆን ምክንያት አዲስ የክንፍ ተጫዋቾችም ይፈልጋል። እንደ ጋዜጠኛ ክሪስቲያን ፎልክ ዘገባ ከሆነ ሊቨርፑል የባየር ሚኒኩን ኮከብ ኬንግስ ላይ ኮመንን በቅርበት እየተከታተለ ነው። ፈረንሳዊው በክረምቱ የዝውውር መስኮት ክለቡን ይለቃል ተብሎ የሚጠበቅ ሲሆን ፕሪምየር ሊጉ ቀጣይ መዳረሻው ሊሆን የሚጠበቅ ሲሆን፣ በፕሪምየር ሊጉም እንግዲህ ሊሆን ይችላል። ከባየር ሚኒክ ጋር እስከ 2027 ድረስ ኮንትራት ቢኖረውም ክለቡ የቡድኑን የደሞዝ ክፍያም ለመቀነስ በማሰቡ ኮማንን ለማሰናበትም እያሰበ ነው። ኪንግስ ላይ ኮማን በዚህ የውድድር ዘመን በ34 ጨዋታዎች 10 የግብ ተሳትፎዎችን አበርክቷል። ክሪስቲያን ፎልክ በዕለታዊ አምዱ ላይም አዲስ ዘገባን አካቷል። ኪንግስ ላይ ኮማን በዚህ ክረምት በባየር ሚኒክ ለሽያጭ የቀረበ ቁጥር አንድ ተጫዋች ነው። አርሰናልና ሊቨርፑል ፈረንሳዊውን በትክክል እንደሚፈልጉ ሰምቻአለው። ነገር ግን አርሰናሎች እንደ ፕሪምየር ሊግ እንግዲህ ተቀናቃኛቸው ፍላጎትም የላቸው ነው እየተባለ የሚገኘው ሊቨርፑል ኪንግስ ላይ ኮማንን በእጩ ዝርዝራቸው ውስጥም ይዘውታል። ነገር ግን ጥያቄ ማቅረብ ወይም ድርድር መጀመር ገና ነው። ሆኖም ግን የእሱ ሁኔታ በቅርበት እየተመለከቱት ነው። ኪንግስ ላይ ኮማንን ለማስፈረምም በሚደረገው ፍክክር ሊቨርፑሎች ጥሩ ድል አላቸው። ለአርሰናል የኪንግስሌ ኮማን ፍላጎት በዚህ ደረጃ ያነሰ ተጨባጭ ይመስላል። አርሰናሎች አማራጮቻቸውን እየገመገሙ ነው። ነገር ግን የላቀ ፍላጎት እንዳለው የሚጠቅሙ ነገር ግን የለም የባየር ሚኒክ ኮኮብን ለማስፈረም የሚደረገው ፉክክር ሊቨርፑል የተሻለ እድል አለው። ኪንግስሌ ኮማን በከፍተኛ ደረጃ ለ10 አመታት ያክል የተጫወተ ልምድ ያለው ተጫዋች ነው። ስለሆነም ይህ ፊርማ ለሊቨርፑል ወሳኝ ነው ብለዋል። ኪንግስሌ ኮማን ከፓሪስ ሴን ጀርሜን፣ ዩቬንቱስ እና ባየር ሚኒክ ጋርም የሊግ ዋንጫዎችን ማሸነፍ የቻለ ተጫዋች ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ቆይታችሁን ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን ነው የምናመሰግነው። ፎአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ለዛሬ ግን ያስኩላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘሁ።